ዛሬ ደግሞ በከባድ በማስመሰል ነው የመጣችሁ እቺ ሴትዮ። ሰላም እንዴት ናችሁ? ውድና የተከበራችሁ የእኔ ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝዝት ትርፍርፍርፍርፍ ይበልልኝ፣ ሁላችሁም በሀገር ውስጥም በውጭም ያላችሁ። ያው ዛሬ በዓል ነው እንግዲህ ሞቅ ደመቅ ብሏል። ዛሬ እኔ ምን ብያችሁ ነበረ ቀን ራሱ ጥቅም ፈላጊዎች ጠቅመኞች ብያችሁ ነበረ። አሁን ዳኒ መቶ ሺህ ገብቷል። ይችኛዋ ደግሞ ሀምሳ ሺህ እስከምትገባ ነው መሰለኝ። እንግዲህ ልጆቹን እየጠራች እያጨቃጨቀች፣ እያጣላች አሁንም ቀጥላለች። በጣም እኔ የሚገርመኝ ነገር እንግዲህ ዛሬ የመጣችው አንደኛ በበቀድ ደም በመታቻት፣ ጸጽቷት ይቅርታ ልጠይቃት ነው። እሱ ደስ ይላል። እንኳንም ይቅርታ ጠየቅሻት። በነገራችን ላይ ይቅርታ ጥሩ ነው። እንኳንም ይቅርታ አልሻት ይቅር። እሱን አይደለም የሚቃወመው ይሄ ጥሩ ነው። ግን አንደኛ እንግዲህ የጠራችበት ምክንያት ለይቅርታም ነው። ሌላው ደግሞ ከዳኒ ጋር ያላትን ነገር ልጠይቃት ከዳኒ ጋር ምንድን ነው አላማሽ ልትላት ብሩኬንም እሱንም ጠርታ፣ እንግዲህ አመጣጧ ነገሩን ለመፍታት ነው። እሺ ተራ በተራ እየመጣችሁ አስመስሉብን እንጂ አስመስሉብን፣ ተራ በተራ እየመጣችሁ ሰብስክራይብ ለቀማ። አሁንማ ልጆቹ የራሳቸውም ቻናል እየተዉ እየዘጉ በእነሱ ቤት ሆነዋል። እንግዲህ እየጠሩ እንትን እሚሏቸው ማለት ነው እና ምንድን ነው ያለችው፣ ከዳኒ ጋር ምንድን ነው ያለሽ? አላማሽ ምንድን ነው? ሀሳብሽ ምንድን ነው? ከዳኒ እየወገንሽ ነው። እንዲሁም ደግሞ ትላንትናም ነገሩን እንፍታ ብዬ ብለው ጭራሽ ለአንቺ ተደርቦ እየተናገረኝ ነው፣ አንቺም ለሱ እየወገንሽ ነው ብላ ወቀሳሶ፣ ምንድን ነው ሙሉ ለሙሉ ዝጋ፣ ጥፋቱ ያለው ሀይሚ ጋር ነው ማለት ነው። በእነሱ ሳቤ እንግዲህ ችግሩን እየፈጠረች ያለችው ዳኒና ሶስትና መሀል ችግር የፈጠረች ያለችው ሀይሚና ብሩኬም ቢሆን ችግር የፈጠረች ያለችው እዛ ጋር እንደምታወረው ከሆነ ሙሉ ለሙሉ ሀይሚ እንደሆነች አድርጋ ነው እየተናገረች ያለችው ማለት ነው። ሶሲ በመጀመሪያ ከዳኒ ጋር ምንም ነገር እንደሌላት ዳኒና እሷ በፍጹም በሌላ ነገር ሊታሰቡ እንደማይችሉ በፍጹም ሌላ አቋም እንደሌላት ነገር ግን ስለ ዳኒ ስለሚያስበው ነገር ወይም ደግሞ እሱ ስለሚለው ነገር ምንም እንደማይመለከታትና የእሱን ሀሳብ ደግሞ ልታውቅ እንደማትችል ምን እንዳሰበ ልታውቅ እንደማትችል በቀደም ግልጽ አድርጋ በደንብ ተናግራለች። ሶ ዛሬ ተመልሰን እንደውም በሃይሚ በልህ ምናምን ትሄድና እዛ ዳኒ ጋ ምናምን ፈርቼ ነበር እንደዛ ብዬ ሁላችንም እሱ ወደ ዘንድ እንዳደርሽ እያልን ብዙ ጊዜም ም ተናግረናታል። እግዚአብሔር ይስጣት። እሷም አልሄደችም እሱ ጋር አላገኘሁም ብላለች ማለት ነው። አልሄደችም ዛሬ ድጋሚ ጠርተች ስለዚህ ጉዳይ መጠየቅ ለምን አስፈለገ? ዛሬ በቀደም መልስ ሰጥታለች። የሄደችበት ምክንያት ለብሩኬ ብላ እንደሆነ መልስ ሰጥታለች። ለብሩኬ ብላው እንደሄደች ክሱን ለማስቆም ብዙ ነገር ለማናገር እንደሄደች ለዓላማ እንደሄደች ተናግራለች። ሶ አሁን ድጋሜ ስለዚህ ነገር መጠየቅ ለምን አስፈለገ? መልስ ትሰጣለች አደል? ባለፈው፣ ስለዚህ ለምንድነው ድጋሚ የምጠይቃት? ተናገረች እኮ ለምን። ካፏ ሌላ ነገር እንዲወጣ ትፈልጋላችሁ? ሌላኛው ደግሞ ብሩኪ ዛሬ በጣም አሳዝኖኛል። እውነት ለመናገር ማለት ያችኛዋን ሚችኛዋን በቃ በጣም ነው ግራ ያጋቡት። ያው የራሱ ጥፋት እንዳለ ሆኑ፣ እቺ ሶሲ ስደውልለት ባይመጣ መልካም ነበረ። በቃ አይ በቃ ሶሲ እኔና አንቺ መገናኘት የለብንም ብትላት መልካም። ነገር ግን እሱም ያው ነገሩ ይፈታ የመሰለው ነው። እንግዲህ እሺ እያለ የሚመጣው ለምን እየተጨቀጨቀም ነው። በአንተ ምክንያት እንደዚህ ሆንኩኝ፣ በአንተ ምክንያት እንደዚህ ተሰደብኩኝ፣ በአንተ ምክንያት እንደዚህ ተገለልኩኝ፣ ችግር ደረሰብኝ፣ ትዳር የፈረሰ ፍቅሬን አጣሁት እያለች እሱን እየነዘነዘችው ነው። የአንቺ ትዳር እኮ የፈረሰው በሀይ ሚዳ በብሩኬ ሳይሆን አንደኛ በራስሽ ምክንያት ነው። ለምን ባልሽን አለማክበርሽ። እዚህ ጋር ብሩኬ ፕራንክ እናድርግ ሲልሽ ቪዲዮ እንደሚለቀቅ ቪዲዮ እንደሚያይ ባልሽ ፕራንክ የምታደርጉትም ምን አይነት ፕራንክ እንደሆነ ታውቂያለሽ። ነግሮሽ ነው አይደለ? ብሩኬ የጠራሽ ስለዚህ፣ በመጀመሪያ ዳኒ እኔ እንደዚህ እንደዚህ እንደዚህ ላደርግ ነው፣ ስለዚህ ፕራንክ ልንሰራ ስለሆነ ቅር እንዳይለ ብለሽ መጀመሪያ ለባልሽ መናገር ያንቺ ፋንታ ነው እንጂ የሀይሚ ወይም የብሩኬ ሊሆን አይችልም። ምክንያቱም የፕራንኩን አይነት ነግሮሻል። ተስማምተሽ ነው ያደረግሽው። መልሰሽ ደግሞ ብሩኬ መጨቅጨቅ ብሩኬም መውቀስ አስፈላጊ አይደለም። ሌላው ደግሞ ዳኒ እንደዚህ እየሆነ ያለው በአንቺ ምክንያት ነው፣ አንቺ በተናደርሽ ወይ አንቺ በጠረጠርሽ ምክንያት ነው ላልሽው፣ ደግሞ በፍጹም ይሄ ምክንያት ሊሆን አይችልም። ምክንያቱም አንቺ ፕራንክ ተደራጊ ነሽ፣ የምታቂው ነገር የለም ምንም የምታቂው ነገር የለም። ስለዛ ቪዲዮ ብትቆጭም ብትናደጅም ያምርብሻል። ዳኒ ደግሞ አንቺን ሀይሚን የመፈለግ ዓላማው ደግሞ ሀይሚን የሚመለከታት ነገር የለም እሱ ፈለጋት እንጂ እሷ አልፈለገችውም። ስለዚህ እሷ ተጠያቂ ልትሆን አትችልም። እዚህ ጋር ሀይሚ ለዳኒ ፊት መስጠት የለብሽም። አዎ የለባትም። ትክክል አይደለም። በወቅም በማወቅም በማወቅም ይሁን ባለማወቅ ሀይሚ ዳኒ ቤት በገኘቷ ስህተት ነው። አዎ ስህተት ነው፣ ግን ምክንያት ደግሞ ተናግራለች። የብሩኬ ጉዳይ ነው ወደ እሱ ጋ ያስኬድ ይላለች። ትክክለኛ የሚያስኬድ ምክንያት ነው። ሶስተኛው ደግሞ ሀይሚና ብሩኬ እኔ ልሄድላችሁና እናንተ ነገራችሁን ፍቱ ላልሽው ደግሞ ሀይሚ አንችን ማየት እንደማትፈልግ ታውቂያለሽ አይደለም? ስለዚህ ሀይሚና ብሩኬን አንቺ ባለሽበት መቼም አይታረቁም። እነሱ እንዲታረቁ ከፈለግሽ ከነሱ ህይወት ጥርግ ብለሽ ውልቅ ብለሽ ማውጣት ነው። አይ ብሩኬ፣ ይሄ የኔንም ህይወት ያንተንም ህይወት እየረበሸ ነው። የኔና አንተ አንድነት ሲጀምር ጓደኝነትም ሆነ መዋደድ ማለት ትክክለኛ ለሰው መውደዳችሁ የምታሳዩበት እየወደዳችሁት የእናንተ እንኳን ሳይሆን የዛን ሰው ደስታና ምቾት መፈለግ ነው። ስለዚህ ያንቺ መኖር ለብሩኬ ህይወት ምቾት እንደነሳ፣ ለብሩኬ ህይወት መበላሸት ምክንያት እንደሆነ እያወቅሽ አንቺ ግን በተደጋጋሚ ብሩኬ ጋር ትደውያለሽ። ብሩኬን እንዲህ ነው እንዲህ ነው እያልሽ ለብሩኬ ትናገረ ሰው አቶጁውን ብሩኬን እያስመሰልሽ ነው። ስለዚህ ብሩኬም ተሰቃየ። ዛሬ ሀይሜም ጨርሰናል ጨርሰናል ብላ እንግዲህ ተቆጥታንም ማለት እሷ አሁንም አልተረጋጋችም። ምንም ምክንያቱም መቼም እሷ ካለች አሁንም ቢሆን ሶ ሲባለችበት ሀይሜ ልትረጋጋ አትችልም። ሀይሜ ሶ ሲባለችበት ልትረጋጋ አትችልም። በቃ እኔ ለምን ለምን መጡ ዛሬ። በቃ ሶሻል ሚዲያ አይምጡ፣ ይረፉ። በቃ እነዚህ ሁለት ልጆች በራሳቸው ጊዜ ይታረቁ። አትጥሯቸው፣ ዳኒም አትጥራት እንደ ትላንትና እራሳችሁ እዛው መታችሁ ተጨቃጨቁ። በቃ እነሱን ተዋቸው አትጥሯቸው እንዴ፣ ተስፋ አታስቆርጡ እንጂ ታውዱ እንጂ ኧረ፣ ታመምን እኮ እውነት ይብቃን። ለእኛም አስቡልን፣ ለኦዲየንሳችሁ ተጨነቁ። ሀይሚና ብሩኬ በቃ ለየብቻ ሁኑ አትምጡ፣ በቃ የተወሰነ ጊዜ እረፉ። እንዴ የሰው ቤት እየመጣችሁ አታድምቁ። እናንተ እየተጨቃጨቃችሁ ለእናንተ ያልሆነ ስም እየተሰጣችሁ የሰው ቤት አታሳድጉ በፈጠራችሁ።